ጤና ይስጥልን የተወደዳችሁና ና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። የለብ ዘገባችን ተጀምሯል። በቅድሚያ ማበይት ነጥቦችን እነሆ በመዲናዋ ፒያሳ ሰባራ ባቡር አካባቢ የተከሰተው የእሳት አደጋ በቁጥጥር ስር መዋሉ ተገልጿል። እናንተ ሙሉን የምትሰሙት ይሆናል። ለአርባ ሶስት ዓመታት የኢትዮጵያን ፖለቲካ፣ ማህበራዊ ህይወት፣ ጥበብ በቅርበት እየዘገበው በአሜሪካውያን ግብር ከፋዮች ገንዘብ የተቋቋመው ቪኦኤ በዶናልድ ትራምፕ ትዕዛዝ ከተቋረጠ አንድ ሳምንት አልፎታል። ሌላኛው መረጃችን ነው። የሱዳን ጦር ተንቀናቃኙን የሱዳን ፈጥኖ ደራሽ ኃይልን በማሸነፍ በመዲናዋ ካርቱም ቁልፍ ቦታዎችን እንደገና መቆጣጠር ችሏል ነው የተባለው። ሙሉን የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን የሚያደምጣሉ። አብሮነታችሁ አይለየንም። በመዲናዋ ፒያሳ ሰባራ ባቡር አካባቢ የተከሰተው የእሳት አደጋ በቁጥጥር ስር መዋሉ ተገለጸ። በአዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 02 ሰባራ ባቡር አካባቢ የተፈጠረውን የእሳት አደጋ መቆጣጠር መቻሉን ክፍለ ከተማው አስታውቋል። ባልታወቀ ምክንያት የተከሰተው እሳት አደጋ በእሳት አደጋ ሰራተኞች ነዋሪዎችና በጸጥታ አካላት የተነሳውን እሳት መቆጣጠር መቻሉም ነው የተነገረው። የእሳት አደጋ መንስኤውን በቀጣይ እንደሚያሳውቅ የገለጸው ክፍለ ከተማው በአደጋው ከንብረት ውጪ በሰው ህይወት ላይ የደረሰ አደጋም ጉዳት የለምም ያለው። ለ43 ዓመታት የኢትዮጵያን ፖለቲካ፣ ማህበራዊ ህይወት፣ ጥበብ በቅርበት እየዘገበው በአሜሪካውያን ግብር ከፋዮች ገንዘብ የተቋቋመው ቪኦኤ በዶናልድ ትራምፕ ትእዛዝ ከተቋረጠ አንድ ሳምንት አልፎታል። አርብ መጋቢት 6 2017 ዓ.ም ለቪኦኤ አማርኛ መደበኛ የስርጭት ቀንም ነበረ። ጋዜጠኞቹ የተለመደውን የ30 ደቂቃ ዝግጅታቸውን አቅርበው ሲሰነባበቱ ቅዳሜ ምን እንደሚተላለፍ ተነጋግረውና የስራ ድርሻም ተከፋፍለው ነበር። ቅዳሜ ዕለት ግን ቪኦኤ አማርኛን ጨምሮ 1300 የቪኦኤ ሰራተኞች የግዳጅ ረፍት እንዲወጡ የሚገልጽ የኢሜል መልእክት ደረሳቸው። የሬዲዮ ጣቢያው ከተመሰረተበት እንደ ኢሮፒያን አቆጣጠር 1982 ወዲህ ለመጀመሪያ ጊዜም ጸጥ ረጭን ያለው እኔ የተባለው የሬዲዮ ጣቢያውን የኮንትራንስ ሰራተኞችን ቅጥራቸው ሙሉ በሙሉ መቋረጡም የተሰማው ቋሚ ሰራተኞቹ እጣ ፈንታቸው እስኪ ወሰን ድረስ የግዳጅ ረፍት ላይ እንዲቆዩ ምን የተወሰነው በኢትዮጵያ ታሪክ በርካታ ወሳኝ ምዕራፎች ላይ እማኝ በመሆን ለ43 አመታት በስርጭት ላይ የቆየው ቪኦኤ አማርኛ ልሳኑ ተዘጋ ሲሉም ተሰምተዋል። ለ40 አመታት የኢትዮጵያን ፖለቲካ፣ ማህበራዊ ህይወት፣ ጥበብ በቅርበት የዘገበው በአሜሪካውያን ግብር ከፋዮች ገንዘብ የተቋቋመው ቪኦኤ በዶናልድ ትራምፕ ቀጭን ትዕዛዝም ነው የተቋረጠው። ይህ እንደ መረጃ ምንጭ ለሚያዩት አድማጮቹ ለበርካታ ሰራተኞቹ የኢትዮጵያን መገናኛ ብዙሃን ለሚከታተሉ ሁሉም አስደንጋጭ ዜና ነበር ነው የተባለው። ቪኦኤ አማርኛ ለመሰረቱትና ለአርባ ዓመት ላገለገሉት አንጋፋው ጋዜጠኛ ንጉሴ መንገሻ ደግሞ ልብ ሰባሪ ዜና ነው ነው የተባለው። ቪኦኤ በአጭር ይቀጫል ብለው አስበው እንደማያውቁም የሚናገሩት አቶ ንጉሴ ቮይስ ኦፍ አሜሪካ ተዘግቷል የሚለው ዜና ለእኔ ዱብዳ ነው የሆነብኝም፣ ሲሉ በጣም ነው የደነገጥኩትን ብለዋል። አቶ ንጉሴ የበጀት ቅነሳ ለውጥ እንደሚመጣ ገምተው የነበረ ቢሆንም ተዘግቷል ሲባል ግን በጣም በጣም መጥፎ ስሜት ነው የሚሰማው። በጣም ነው ያዘንኩት፣ በጣም ነው ውስጥ ያረረውም ሲሉም ነው የተናገሩት። የጨለማ ጊዜ ነው የመጣው የሚሉት አቶ ንጉሴ መንገሻ በአጠቃላይ የአሜሪካ ድምጽ ሬዲዮ ወይንም ደግሞ ቪኦኤ 380 ሚሊየን አድማጭ ነው ያለው፣ ከዚህ ውስጥ 180 ሚሊዮኑ አፍሪካ ውስጥ ነው ይላሉ። ኑሮን በአሜሪካ ያደረገውና በመገናኛ ብዙሃን ላይ የተለያዩ የጥናትና ምርምር ስራዎችን የሚሰራው እንዳልካቸው ኃይለ ለሚካኤል በበኩሉ የዶናልድ ትራምፕ አስተዳደር የቪኦኤንና ሌሎች የፌዴራል ተቋማትን የመዝጋት ውሳኔ ለኢትዮጵያ ብቻ ሳይሆን ለራሷ ለአሜሪካም ትልቅ ጉዳት ያለውና አክብሮትን አሊያም ደግሞ ሪስፔክትን የሚያሳጣም ጭምር ነው ይላሉ። ቪኦኤ አማርኛ ኢትዮጵያ ውስጥ ስርጭት ሲጀምር መረጃ ከመንግስት ቋት ብቻ ነበር የሚሰበስበው። ኮሎኔል መንግስቱ ኃይለ ማርያም ስልጣን ላይ በነበሩበት ሰዓት ኢትዮጵያ በአንድ አይነት የፖለቲካ ስርዓት ውስጥ በምትደራደርበት በዚያ ወቅት አሜሪካውያንን ከኢትዮጵያ ውስጥ ጠራርገው ባስወጡበት ጊዜ ነው ቪኦኤ አማርኛ ስርጭት የጀመረውም ይባላል። ያኔ የአሜሪካ ፕሬዚዳንት የነበሩት ጂሚ ካርተር ለፕሮፓጋንዳ በሚል ገንዘብ በመመደባቸው ቪኦኤ በአማርኛ ቋንቋ ስርጭትም ጀምሯል። በመገናኛ ብዙሃን ዘርፍ ተመራማሪ የሆኑት አቶ እንዳልካቸው ኃይለ ሚካኤል ቪኦኤ አማርኛ እንደ ኢሮፓያን አቆጣጠር 1982 ሲቋቋም በወቅቱ ሀገር ውስጥ ነጻ የሆነ የመገናኛ ብዙሃን አገልግሎት ያልነበረበት እንደነበረ ማስታውሰው በጣም ብዙ ሰው ያዳምጠው የነበረ ሚዲያም ነው ይላሉ። በዚህ ሀሳብ የሚስማሙት አንጋፋው የቪኦኤ አማርኛ የቀድሞ ዋና አዘጋጅ ንጉሴ መንገሻ፣ የደርግ መንግስት የሀገሪቱን ፖለቲካ ህዋ በሙሉ የተቆጣጠረበት ጊዜ ነበር። አንድ አይነት አስተሳሰብ፣ አንድ አይነት ቅኝት፣ አንድ አይነት የፖለቲካ ፍልስፍና ሀገሪቱን ሙሉ በሙሉ የሚቆጣጠርበት ጊዜ ነበር። ከቀበሌ ጀምሮ እስከ አርሶ አደር ማህበረ የሀገሪቱን ህይወት የሚቆጣጠር ጊዜም ነበር። በዚያ ወቅት ነው አማርኛ አገልግሎቱ የተከፈተው ይላሉ። ቪኦኤ አማርኛ ስርጭት በጀመረበት ወቅት በኢትዮጵያ በተለያዩ ነፍጥ ባነገቡ ኃይሎች መካከልም ውጊያውን ተቋጥፎ ነበርም ይላሉ። በዚህ ወቅት ሚዛናዊ መረጃ ማግኘት ብርቅ ነበር። መንግስት በሚቆጣጠራቸው መገናኛ ብዙኃን ከሚባለው ውጪ አማራጭ የመረጃ ምንጭም ወሰኑ ነበርም ይላሉ። ከነዚህ መካከል አንዱ በመሆን የአየር ሞገዱን የተቀላቀለው ቪኦኤ አማርኛ በአጭር ጊዜ ውስጥ ተቀባይነት ማግኘቱን ማቶ ንጊስ ያስተሳሉ። ሀገሪቱ ውስጥ ስላሉ አንገብጋቢ ሁኔታዎች ስለ ረሃብ፣ ጦርነት፣ ስለ ደርግ መንግስት ቁጥጥርና አምባገነናዊነት፣ ስለ ስደተኞች እንዘግብም ነበር ይላሉ። ስንጀምር ሰላሳ ደቂቃ ብቻ ነበር የተሰጠን። ስድስት ወር አልፈጀም ወደ አንድ ሰዓት እንዲያድግ ተደረገ። ምክንያቱ ደግሞ በጣም አድማጭ በጉጉት ይጠብቀው ስለነበር ይላሉ። አቶ እንዳልካቸውም ይህንኑ በመጥቀስ የማይተካ ታሪካዊ አስተዋጽኦ ያደረገ ነውም ይላሉ። ባለፉት አርባ ዓመታት የኢትዮጵያን ፖለቲካ በቅርበት ዘገበ የሰነደ በአሜሪካ ግብር ከፋዮች የተቋቋመ ትልቅ ድርጅት ነውም፣ ሲሉም ያክላሉ። የቪኦኤ አማርኛ መስራች ከሆኑ ጋዜጠኞች መካከል አንዱ የሆኑት አቶ ንጉሴ ለደርግ መውደቅ ቪኦኤ ትልቅ አስተዋጽኦ አድርጓልም ብዬ የማምን ሰው ነኝም፣ ይላሉ። ምክንያቱም ደርግ የሚደብቀው ነገር ያወጣው ነበርም፣ ይላሉ። የሱዳን ጦር ተቀናቃኙን የሱዳን ፈጥኖ ደራሽ ኃይልን በማሸነፍ በመዲናዋ ካርቱም ቁልፍ ቦታዎችን እንደገና መቆጣጠር ችሏል ነው የተባለው። ፈጥኖ ደራሽ ኃይሉ በተባበሩት መንግስታት ድርጅት እውቅና የተሰጠውን የሱዳን ጦር ከፕሬዝዳንታዊ ቤተ መንግስቱ ማስወጣት ችሎ ነበር። ጦሩ ከሁለት ዓመት ጦርነት በኋላ በካርቱም ማዕከል የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ ተቆጣጥሯል። ባለፈው አርብ በደስታ የተሞሉ የጦር ወታደሮች በውጊያ ጥይት በበሳሳው የፕሬዝዳንታዊ መንግስት ደጃፍ ላይም ፎቶዎችን ሲነሱም ታይተዋል። የሱዳን የእርስ በርስ ጦርነት የተከሰተው ፈጥኖ ደራሽ ኃይሉ በሀገሪቱ በሚገኘው የጦሩ ጦር ሰፈሮች ላይ ጥቃት እንዲሁም የመዲናዋን አየር ማረፊያን ጨምሮ በርካታ ግዛቶችን በአውሮፓውያኑ ሚያዚያ 2023 መቆጣጠሩን ተከትሎም ነው። ደም አፋሳሹ ጦርነት በአስር ሺዎች የሚቆጠሩ ሕይወትን ከመቅጠፍ በተጨማሪ በሚሊዮኖች የሚቆጠሩ ነዋሪዎችንም ከቤት ንብረታቸውም እንዳፈናቀለ የሚገመተው በሀገሪቱ በረሃብና በቸነፈር በርካቶች መገረፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለማችን የከፋ ሰብአዊ ቀውስ እንደሆነም ፈርጆታል። ቢቢሲ በግጭት ወቅት በሁለቱ ተፋላሚ ወገኖች የተጋሩ ቪዲዮዎችንና ምስሎችን በማጥናት ጦሩ ካርቱምን መልሶ ለመቆጣጠር ያደረገውን ጉዞም ለመቃኘት ሞክረዋል። የካርቱም ኮት ከተማ አባይ ብለን በምንጠራው ወይም በሁለቱ ብሉና ዋይት ናይል የተከበበች ናት። ከተማዋ በዚህ መልክዓ ምድር መገኘቷም የጦሩን ጉዞም ፈታኝ አድርጎታል ይባላል። ጦሩ ከተማዋን እንደገና መልሶ ለመቆጣጠር በፈጥኖ ደራሽ ኃይሉ በካርቱም ይዞታዎቹ ላይ መስከረም 2017 ላይም ጥቃት ጀመረ። ከዚያም ጥር ወር ላይ ከሌሎቹ ሚሊሻዎች ድጋፍ ያገኘው ጦሩ ሌሎች ስትራቴጂካዊ ድሎችን ማሳካት ችሏል። ጥር 17 ከከበባ በመውጣት በማዕከላዊ ካርቱም የሚገኘው የጦር ዋና መቀመጫ ለ21 ወራት ያህል በፈጥኖ ደራሽ ኃይሉ ከበባ ውስጥም ገብቶ ነበር። በስፍራው የነበሩ የጦር ወታደሮች ከሌሎች የጦሩ ክፍሎች ጋር እንዳይገናኙና ከተማዋም በከበባ ውስጥ ገብታ ነበረ። ከዚያም ጦሩ በሰሜን በኩል ያደረገውን ግስጋሴ ተከትሎ ጥር አጋማሽ ላይ ተጨማሪ ኃይል ለመላክና የፈጥኖ ደራሽ ኃይሉን ከበባ መስበርም ችሏል። ጥር 17 ላይ በማህበራዊ ሚዲያ ላይ የወጣው ቢቢሲ ማረጋገጥ የቻለው ቪዲዮ የጦሩ ወታደሮች በጦሩ ዋና መስሪያ ቤት ደስታቸውንም ሲገልጹ ታይተዋል ነው የተባለው። በማግስቱ የጦር አዛዥ ጀነራል አብዱል ፈታህ አልብርሃን የሰራዊታቸውን ዋና መስሪያ ቤት ጎብኝተው ፈጥኖ ደራሽ ኃይሉን ድምጥ ማጡን ለማጥፋት እስከ ሀገሪቱ ጥግ እንደሚያሳድዷቸውም ተናግረው ነበር። ቀጥሎም ጥር 28 እና 29 የፈጥኖ ደራሹ ኃይሉን መውጫ መዝጋት ስራቸው ሆኗል። ፍልዝሚያው መጠናከሩና በያዟቸው ግዛት ላይ የውጊያው ጫና የጠነከረባቸው ፈጥኖ ደራሽ ኃይሉ ከዋይት ናይል ወጥተው ወደ ምዕራባዊ ግዛት ለመሄድ ሞክረዋል የተባለው። ሆኖም በወንዙ መሸጋገሪያ ዋነኛ ድልድይ ላይ የአየር ጥቃት መፈጸሙን ተከትሎ ፈጥኖ ደራሽ ኃይሉ ማምለጫ ቸግሮት እንደነበርም ነው የተነገረው። ጥር 29 ላይ በማህበራዊ ሚዲያ ላይ የወጣ ቪዲዮ ከካርቱም 40 ኪሎ ሜትር ርቀት ላይ የሚገኘው ጀበል አውሊያ የተሰኘው መሸጋገሪያ በከፋ በተጎዱ መኪኖች ተዘግተው አሳይቷል። መስፍራውም ጥቁር ጭስ ሲወጣም ይህ ቪዲዮ ያሳይ ነበረ። ከዚህ አንድ ቀን ቀደም ብሎ ጦሩ ጥቃት መፈጸሙ የተገለጸ ሲሆን በዚያን ወቅት የወጣ የሳተላይት ምስል ጥቁር ጭስም እንደሚያ እንደሚያመላክት ነው የተሰማው። የካቲት 24 ቁልፍ ድልድይ መቆጣጠርን ደግሞ ወደ ካርቱም የተቃረቡ የጦር ወታደሮች በፈጥኖ ደራሽ አይሉ የሚገኘውንና የመጨረሻውን ዋነኛ መሻገሪያ የሆነውን የማንሽያ ድልድይም ለመቆጣጠር ሞክረዋል። የካቲት 24 ድልድዩን ለመቆጣጠር የተደረገውን ውጊያ የሚያሳይ የድሮን ቪዲዮዎች ጦሩ ለቀቀ። በዚህ ቪዲዮ ላይ ጦሩ የፈጥኖ ደራሽ ኃይሉን ተሽከርካሪዎችን ሲያሰነጥቁና የኃይሉ ወታደሮችን ለመሸሽ ሲሞክሩ ማየት ይቻላል። በድልድዩ ላይ ጥቃት ሲደርስ አንዳንድ ሰዎችን የጫነ ጭነት መኪና እንዲሁም ከጎኑ አብረውት የሚሮጡ ሰዎች በእሳት ወደ ላይ ሲነሱ ይታያል። በቀጣዮቹ ቀናት ጦሩ በድልድዩ ላይ ያሉ ስፍራዎችን በመቆጣጠር በአካባቢው መውጫ ያጡ የፈጥኖ ደራሽ ኃይሉ ተዋጊዎችንም ለመክበብ ችሏል ነው የተባለው። መጋቢት ሰባት የጦሩ ግስጋሴ ወደ ማዕከላዊ ማዕከላዊ ካርቱም። የጦር ወታደሮች ወደ ማዕከላዊ ካርቱም በሚያደርጉት ግስጋሴ የፈጥኖ ደራሽ ኃይሉን በደፈጣ ውጊያ ሲያስነጠቋቸው የሚያሳይ ቪዲዮም መጋቢት ሰባት ወጥቷል። በፍጥነት እየነዳ ያለ ሞተር ሳይክል በተኩስ እሩምታ ተመትቶ ሲገለበጥና አሽከርካሪውን አየር ላይ ሲወረውርም ያሳያል። የተኩስ እሩምታውን የከፈቱት የጦር ሰራዊቱ አባላት ባደረሱት ጥቃት እንኳን ደስ አላችሁ ሲባባሉ በቪዲዮ ላይ የሚሰማሉ። በቪዲዮቹ ላይ የምንመለከታቸው ህንፃዎችና ዛፎችን ከሳተላይት ምስሎች ጋር በማዛመድ ይህ ስፍራ ከፕሬዚዳንቱ ቤተ መንግስት ሁለት ኪሎ ሜትር እርቀት ላይ የሚገኝ መሆኑንም ቢቢሲ አረጋግጧል። መጋቢት 11 የፕሬዚዳንቱን ቤተ መንግስትም መልሶ ሙሉ ለሙሉ መቆጣጠር መቻሉንም ነው። ዘገባዎቹ የሚያመላክቱ ከፍተኛ የአሜሪካ ባለስልጣን በየመን የታቀደ ሚስጥራዊ ጥቃትን ጋዜጠኛ ባለበት የማህበራዊ ሚዲያ ቡድን በማጋራታቸው ቁጣ ተቀሰቀሰ። የአሜሪካ ከፍተኛ ባለስልጣን ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ማድረስ የታቀደ ጥቃትን በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ ተነስቶባቸዋል። ይህ የሲግናል ቡድን ብሔራዊ ሚስጥርን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛ ቡድኑን መቀላቀሉን ዋይት ሀውስም አረጋግጧል። በአትላንቲክ መጽሔት የሚሰራው ጀፍሪል ጎልድበርግ እንዳለው ምክትል ፕሬዚዳንት ጄዲ ቫንስ እና የመከላከያ ጸሐፊ ፒት ሃግስትን የሚገኙበት ቡድን ውስጥ እምነ የተቀላቀለው አሜሪካ በሁቲ የአማጽያን ላይ ለማድረስ ያቀደችውን ሚስጥራዊ ጥቃት ጋዜጠኛው መመልከቱ ነው የተነገረው። ምን አይነት መሳሪያ ጥቅም ላይ እንደሚውልና የትኛው ኢላማ ላይ መቼ ጥቃቱ እንደሚፈጸም መረጃውን ጋዜጠኛው ያየው ከጥቃቱ ሁለት ሰዓትም ቀድሞ ነው የተባለው። ዲሞክራቶች የትራምፕን አስተዳደር ሲተቹ፣ ሪፐብሊካኖችም ስጋታቸውንም ገልጸዋል። ጋዜጠኛው ወደ ሲግናሉ ቡድኑ እንዲቀላቀል የተደረገው በድንገት እንደሆነም ታውቋል። የዋይት ሐውስ ብሔራዊ ደህንነት አማካሪ ማይክል ዋልዝ ወደ ቡድኑ አካቶት ሊሆን እንደሚችልም ተገምቷል። ሁቲዎችን የሚደግፍ ሰው ወደ ሲግናል ቡድኑ እንኳንም አላካተቱ የአሜሪካውያንን ህይወት አደጋ ላይ የሚጥል መረጃ ነበር እያጋሩ የነበረውም ብሏል ጋዜጠኛው። ዶናልድ ትራምፕ አትላንቲክ ላይ ስለወጣው ዘገባም እንደማያውቁም ገልጸዋል። የዋይት ሐውስ ፕሬስ ሴክሬታሪ ካሮላይን ሌቪት በሁቲዎች ላይ የደረሰው ጥቃት ስኬታማ ነበር ፕሬዚዳንት ትራምፕ በብሔራዊ ደህንነት ቡድናቸው ይተማመናሉን፣ ብላለች የመከላከያ ሚኒስቴር ጸሐፊም ወታደራዊ ኦፕሬሽኑ ስኬታማ መሆኑን ነው የገለጸው። ጋዜጠኛው በሲግናል ቡድኑ መቀላቀሉን በተመለከተ ሲጠየቁ አሳሳችና ዋጋቢስ ጋዜጠኛ ነውም ሲሉ መልሰዋል። ሪፐብሊካኑ አፈጉባኤ ማይክ ጆንሰን ባለስልጣኖች በተገቢው መንገድ ኃላፊነታቸውን እየተወጡ መሆናቸውን በመጥቀስ የጋዜጠኛው በሲግናል ቡድኑ መግባቱ ግን ስህተት ነውም ብለዋል። ዲሞክራቶች ጉዳዩ ላይ ምርመራ እንደሚከፈትም ጠይቀዋል። የብሔራዊ ደህንነት ቅሌት ነውም ሲሉም ተችተዋል። ዲሞክራቱ ቻክ ሹመር ለረዥም ጊዜ እንዲህ ያለ ነገር አልሰማሁም፣ ወታደራዊ ደህንነት ክፍተት ነውም ብለዋል። ጋዜጠኛው ቡድኑ ውስጥ እንዲገባ ስለመደረጉም በአትላንቲክ ላይም ዘገባ ጽፈዋል። ቡድኑ ምናልባትም ሀሰተኛ ሊሆን እንደሚችል አስቦ ነበር። ሆኖም ግን በየመን ስለታቀደ ጥቃት በቡድኑ መረጃ ሲለቀቅ በጣም ነበር የደነገጠውም ብለዋል። የሁቲ ባለስልጣን በኤክስ ገጻቸው እንዳሉት በአሜሪካ የአየር ጥቃት 53 ሰዎችም ተገድለዋል። ሲግናል ደህንነቱ አስተማማኝ የሆነ መተግበሪያ ስለሆነ በጋዜጠኞችና ባለስልጣኖችም ይመረጣል። ጋዜጠኛው እንዳለው ስለ ጥቃቱ ባለስልጣናቶቹ መልእክት በሚለዋወጡበት ወቅት ምክትል ፕሬዚዳንቱ ከፕሬዚዳንቱ የሚጻረር አስተያየትም ሰጥተዋል ነው ያለው። ጄዲ ቫንስ ፕሬዚዳንቱ አውሮፓ ላይ ከሚያስተላልፈው መልእክት ጋር ጥቃቱ የሚጋጭ መሆኑ የገባው አልመሰለኝም ብለው መጽፋቸውንም ጋዜጠኛው በዘገባው አስነብቧል። የምክትል ፕሬዚዳንቱ ቃል አቀባይ ዊልያም ማርቲን ግን ፕሬዚዳንቱና ምክትል ፕሬዚዳንቱ በውጭ ጉዳይ ፖሊሲ ላይ ተመሳሳይ አቋም አላቸው ሲሉም ነው ለቢቢሲ የተናገሩት። በሲግናል ቡድን ውስጥ የነበሩት ባለስልጣናት የአሜሪካን መርከቦች ለመጠበቅ የአውሮፓ ሀገራት ገንዘብ እንዲመድቡ ስለመጠየቃቸውም ነው የተወያዩት። ጄሪ ቫንስ በቡድኑ በጻፈው መልእክት ላይ አውሮፓውያን አሜሪካ በየመን ከምታደርሰው ጥቃት ተጠያቂ መሆናቸውንም ይገልጻል መላልሶ አውሮፓን መታደግ ያታክታል በነፃ እየተጠቀሙብን መሆኑ በጣም ያናድዳል ብለው እንደ እንደጻፈውም ጋዜጠኛው በዘገባው ላይ አስነብቧል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለጻፉት ሰሙት ይወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።